ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቲዩብ ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ አብረ የምንማማረው አስም ያለባቸው ሰዎች አዘውትሮ መመገብ ያለባቸው የምግብ አይነቶች እነማን ናቸው የሚለውን አብረ እናያለን። ከዛ በፊት እንደተለመደው ለቻናል አዲስ ሆናችሁ ሳብስክራይብ ያደረጋችሁ ቪዲዮ ጀምሱ ጠይቃለሁ። ወደ ቪዲዮ የሚሄድ ወደ ዋና ሀሳቤ ስገባ አስም ያለባቸው ብቻም ሳይሆን አስም የአስም ሪስክን ለመቀነስ ብዙ ጊዜ ከመድኃኒቶች በተጨማሪ አመጋገብ ትልቅ ሚና አለው ማለት ነው። አስም አንዱ የመተንፈሻ አካላት ችግር ሲሆን በጣም ብዙ ሰዎችን በጣም በሚሊዮን የሚሆኑ ሰዎችን የሚያጠቃ እና ለሞት የሚዳረግ የመተንፈሻ አካላት ችግር ነው ማለት ነው። ስለዚህ ከመድኃኒት በተጨማሪ አሪፍ የሆነ የአመጋገብ ዘዴ ለመተንፈሻ አካላት ችግር መፍትሄ ነው ተብሎ ይታሰባል፣ ብዙ ጊዜ ማለት ነው። የመተንፈሻ አካላት ችግር ለማስተካከል ብዙ ጊዜ በፍራፍሬዎች፣ በአትክልቶች እና በጠቃሚ ፋቶች የበለጸጉ ምግቦችን አዘውትሮ መጠቀም እጅግ በጣም አስፈላጊ ነው ተብሎ ይታሰባል ማለት ነው። ሪሰርቶች እንደሚያስረዱት በተለይ ደግሞ በቫይታሚን ሲ፣ በቫይታሚን ዲ፣ በቫይታሚን ኢ ሲሊኒየም ፋይበር፣ እና ጠቃሚ ፋቶችን ያዘሉ ምግቦችን መመገብ አጠቃላይ ለአስም ችግር እንዳንጋለጥ እንዲሁም ለአስም ማኔጅመንት በጣም አሪፍ ናቸው ተብሎ ይታሰባል ማለት ነው። እንደሚታወቀው እንግዲህ አስም ማለት ምን ማለት ነው የሚለውን እንደ መግቢያ ስናይ ብዙ ጊዜ አስም እንግዲህ ብዙ ጊዜ የሚጎዳው እና አፌክት የሚያደርገው ለንግን ነው ወይም ደግሞ አጠቃላይ መተንፈሻ አካላትን ችግር ነው የሚያጠቃ እና ይህ ደግሞ በተለይ ደግሞ ማስሎችን ኢዚሊ ሪላክስ እንዳያደርጉ በማድረግ ኮንስትሪክት እንዲሆኑ ብሮንኮስፓዝም በመፍጠር ሊከሰት የሚችል የበሽታ አይነት ነው ማለት ነው። ኮዞችን ስናይ እንግዲህ ብዙ ጊዜ ሊፈጠር የሚችለው ብሮንኮ ስፓዝም ሲኖር ነው። በተለይ ደግሞ ብሮንኮ ስፓዝም ለምንጠራው ማስሎች አራውንድ የሚኖሩ በኤርዋይ አካባቢ የሚኖሩ ማስሎች ኢዚሊ ኮንስትሪክት እንዳያረጉ ወይም ደግሞ ናረው በማድረግ ኤርዋዮችን ችግር ሊፈጥር ይችላል ማለት ደግሞ ኢንፍላሜሽን ይኖራል በተለይ ደግሞ ኢንፍላሜሽን ምለን እንጠራው እንግዲህ ብዙ የብጠት ነው፣ ወይም ደግሞ የመተንፈሻ አካላት ችግር እንዲፈጠር የሚያደርግ አንዱ ትልቅ ኮዝ ነው ማለት ነው። ሌላው ደግሞ ቲክ የሆነ ሙከስ ፕለግ ያረጋል ኤርዋይ ማለት ነው። ይህ ደግሞ በጊዜ ሂደት ማስሎች ኢዚሊ ሪላክስና ኮንትራክት እያደረጉ እንዳያስወጡና በተለይ ደግሞ ኤክስፔክትሬት ለምንጠራውን የሚያገለግለን ይህ ማስል ዊክ በማድረግ ብዙ ሙከሶች ወይም ደግሞ ብዙ ንፍጥ እዛ አካባቢ እንዲጠራቅም ይሆናል ማለት ነው። በዛ ሂደት ኮንስትሪክሽን ይፈጠራል። ስለዚህ አየር በቀላሉ መግባት ለማውጣት ስለማይችል ለመተንፈሻ አካላት ችግር ወይም ደግሞ ለ ለሳምባ ችግር እንጋለጣለን ማለት ነው። ስለዚህ አስም እንግዲህ ሪቨርሰብል የሆነ የላንግ ችግር ነው ማለት ነው። ብዙ ጊዜ ሪቨርሰብል የሚሆንበት አጋጣሚ ይኖራል ማለት ነው። በጣም ሴቨር ሲሆን ማለት ነው። ስለዚህ እነዚህ ነገሮች አሁን የጠቀስናቸው ብሮንኮስፓዝም፣ ኢንፍላሜሽን፣ ቲክ ሙኮስ ፕሌግ ሲያረግ እንዲሁም ከፍተኛ የሆነ የሙኮስ ፕሮዳክሽን ሲኖር ሊከሰት የሚል ችግር ነው ማለት ነው። በዛ ሂደት እንግዲህ ኮንስትሪክሽን ይፈጠራል። ብሮንኮ ኮንስትሪክሽን ይፈጠራል። አየር በቀላሉ መግባት መውጣት ስለማይችል ለዚህ ችግር እንጋለጣለን ማለት ነው። እንግዲህ ሪስክ ፋክተሮች ሆኖ ምክንያቶች ምንድናቸው ብለን ስንናገር ብዙ ጊዜ በኢንቫይሮመንታል ፍላክቾሽም ደግሞ በኢንቫይሮመንታል ፋክተር ሊመጣ ይችላል ማለት ነው። በተለይ ደግሞ አኗኗራችን፣ ላይፍ ስታይላችን እና የተለያዩ ነገሮች ለዚህ ሊያጋልጠን ይችላል ማለት ነው። ሌላው ደግሞ ጀነቲክ ስም አለ እንደሚታወቀው፣ ከዘር ወደ ዘር የሚተላለፍ ከእናት ወደ ልጅ ከአባት ወደ ልጅ የሚተላለፉ የተለያዩ ነገሮች ሊኖሩ ይችላሉ እና ስለዚህ በጀኔቲክስ ብዙ ጊዜ ይመጣል ማለት ሌላው ደግሞ ኢንፌክሽን ካለ በተለይ ደግሞ ሪከረንት ሬስፓራቶሪ ትራክት ኢንፌክሽን ካለ ለዚህ ችግር እንድንጋለጥ ትልቅ ሚና አለው ማለት ነው ትሪትመንቶች ደግሞ እንግዲህ የአስም ትሪትመንቶች ቅድም እንዳልነው በአራት እንከፍላቸዋለን ብሮንኮዳይሌተር ፌክት ያላቸው መድኃኒቶች አሉ፣ ማስልን ሪላክስ የሚያደረጉ። ሌላው ደግሞ አንቲኢንፍላማቶሪ ኤጀንቶች አሉ፣ በተለይ ሜዲኬሽኖች እነዚህ አይነት ሜዲኬሽኖች አሉ። ሌላው ደግሞ ኮምባይን ተደርጎ የሚሰጡ የሁለቶች ከላይ የጠቀስናቸው ብሮንኮዳይሌተር ፕላስ አንቲኢንፍላማቶሪ ፌክት ያላቸው መድኃኒቶች አሉ ማለት ነው። ሌላው ደግሞ ባዮሎጂካል ትሪትመንት ብለ የምንጠራው ነው። ይሄ ባዮሎጂካል ትሪትመንት ማለት መንስኤውን ማስወገድ ነው። በተለይ አንድ ሰው በአበባ ሽታ ከሆነ የሚያመው በተለያየ ለምሳሌ የሆነ ነገር ሲሸጠው ከሆነ የሚያመው ያን ነገር ነገር ከስሩ ማስወገድ አለበት ማለት ነው። ስለዚህ ትሪትመንቶች በዚህ እንከፍላቸዋለ ማለት ነው። በተለይ ደግሞ የተለያዩ አይነት መድኃኒቶች አሉ። ኢንሄል የሚደረጉ ኮርቲኮ ስቴሮይድ መድኃኒቶች አሉ እንደ ቤክላሜታዞን የተለያዩ አይነት መድኃኒቶች አሉ። ሊኮትሪን ሞዲፋየር ብለምጠራቸው መድኃኒቶችም አሉ። ሎንግ አክቲንግ ቤታ አጎኒስት ብለምጠራቸው አሁን ከዚህ ቅድም ከጠቀስናቸው የሚመደው ውስጥ ናቸው። ሌላው ደግሞ ሎንግ አክቲንግ ሙስካሪኒክ ኤጀንት ለምንጠራቸው አሉ። አንታጎን ለምንጠራቸው በተለይ ደግሞ ሙከስን ሊያስወግዱ የሚችሉ ወይም ደግሞ ሊቀነሱ የሚችሉ ፕሮዳክሽን መድኃኒቶች አሉ። ሌላው ኦራል ኮርቲኮስቴሮድ ለምንጠራቸው መድኃኒቶች አሉ። እንደ ፕሪዶንሶሎን እና የተለያዩ ሚታይል ፕሪዶንሶሎን ለምንጠራቸው መድኃኒቶች አሉ። ሌላው ደግሞ ሴቨር እየሆነ ሲሄድ እንደ ማግዚየም ሰልፌት ይሰጣል። ካይተራይዜሽን ሊሰራ ይችላል ማለት ነው። እና የተለያዩ አይነት መድኃኒቶች አሉ ማለት ነው። ከዚህ በተጨማሪ ግን ቅድም እንደጠቀስ ነው ምግብ መድኃኒት ብቻ በቂ አይደለም ማለት ነው። በተለይ ደግሞ የመተንፈሻ አካላት ችግርን ለማስተካከል ከመድኃኒት በተጨማሪ አመጋገብ በጣም ትልቅ ሚና አለው ማለት ነው። ስለዚህ ምን ምን ምግቦችን መርጠን ብንመገብ የተሻለ የአተነፋፈስ ሂደት ይኖረናል በተለይ ደግሞ የአስምን ሪስክ ለመቀነስ እንዲሁም አስም ለሚያስቸግራቸው ሰዎች ምን ምን ምግቦችን መርጠው ቢመገቡ ከመድኃኒት በተጨማሪ ይህን ማስተካከል ይችላሉ የሚለውን ማየት እንችላለን ማለት ነው። አንደኛ አፕል ወይም ደግሞ እነዚህ ሲትረስ ፍሩት ያላቸው እንደ ኦሮንጅ፣ ሎሚ እና ሌሎች አይነት እንደ ክሬፕስ ያሉ አይነት ምግቦችን ቢወስዱ ትልቅ ለውጥ ያገኙበታል ማለት ነው በተለይ ደግሞ እነዚህ ፍሩቶች በአጠቃላይ ጉድ ሶርስ አላቸው፣ እንደ ቫይታሚን ሲ ቫይታሚን እና ቤታ ካሮቲን የሚባሉ ንጥረ ነገሮችን ስለያዙ እነዚህ ደግሞ እንደሚታወቀው አንቲኦክሲዳንት ኢፌክት አላቸው። ከዛ በተጨማሪ ደግሞ ኢንፍላሜሽን ይቀንሱልናል። ቅድም እንዳልነው ለመተንፈሻ አካላት ችግር ትልቅ መንስኤ የኢንፍላሜሽን ሲኖር ወይም ደግሞ እብጠት ሲኖር ነው እና ይህንን ሂደት በማስተካከል ትልቅ ሚና አላቸው ማለት ነው። እንዲሁም ሙከስን በመቀነስ ማስልን ሪላክስ በማድረግ እና የተለያዩ ነገሮችን በማስተካከል ሲምፕተም ሪስኩ ወይም ደግሞ ሴቬሪቲውን መቀነስ እንችላለን ማለት ነው። ስለዚህ እንደ አፕል፣ ኦሬንጅ ወይም ደግሞ ብርቱካን፣ ሎሚ፣ ግሬፕ እነዚህ ሲትረስ ፍሩት ያላቸውን ምግቦች ብንወስድ በአንቲ ኦክሲዳንቶች የበለጸጉ ስለሆኑ እጅግ በጣም ትልቅ ሚና አላቸው ማለት ላው ደግሞ የአሳ አይነቶች እንደ ሳልሞን እና ሳርዲ ብለምንጠራቸው የአሳ አይነቶች ነው። እነዚህ እንግዲህ በሞኖ እና ፖሊ አንሳቹሬት ፋቲ አሲድ የበለጸጉ ናቸው እንደሚታወቀው ስለዚህ እነዚህ ደግሞ አጠቃላይ በኦሜጋ ስሪፋቲ አሲድ የበለጸጉ ምግቦችን አዘውትሮ መጠቀም እንደሚታወቀው ብዙ ጊዜ መተንፈሻ አካላትን ግድግዳ በማጠንከር ጤንነታቸውን በመጠበቅ እና ኢንፍላሜሽን እንዳይፈጠር በማድረግ ሲምፕተሙን ሴቨርን በመቀነስ ትልቅ ሚና አላቸው ማለት ነው። ለምሳሌ እነዚህ አሳ አይነቶችም በውስጣቸው እንደሚታወቀው የቫይታሚን ዲ ይዘት አላቸው በከፍተኛ ደረጃ ማለት ነው። ቫይታሚን ዲ ይዘት ያላቸው ምግቦችን ደግሞ መጠቀም እንደሚታወቀው ሲምፕተሙን ሪስኩን ለመቀነስ በተለይ ደግሞ የበሽታ መከላከል አቅማችንም ስለሚያጠነክር፣ በዛ ሂደት ኢንፍላሜሽኑን በመቀነስ ማስን ሪላክስ በማድረግ እንዲሁም ሙከስ ፕሮዳክሽኑን በማፋጠን እና የንፍጥ መጠንን በመቀነስ ትልቅ ሚና አላቸው ማለት ነው። ስለዚህ እጅግ በጣም አስፈላጊ ናቸው ማለት ነው። እነዚህ፣ ሶስተኛ እነዚህ ዋልነት፣ ፍሌክስ ሲድ፣ ቺያ ሲድ ብለን ጠራቸው የቅባት አይነቶችም እጅግ በጣም አስፈላጊ ናቸው ማለት ነው። በተለይ ደግሞ አልፋ ሊኖሊክ አሲድ የሚባል የቅባት አይነት አላቸው ማለት ነው። ይሄ ደግሞ እንግዲህ እንደምታውቀው ሙከሱን በማቅጠን በተለይ ደግሞ ንፍጥን በማቅጠን ፕለግ እንዳያደረግ የአየር መተላለፊያ ቱቦ ላይ ከፍተኛ የሆነ ሙከስ ፕለግ እንዳያደረግ በማስፋት እንደ ብሮንኮ ዳይለተር ኢፌክትም አላቸው። እንዲሁም ደግሞ ኢንፍላሜሽን እንዳይፈጠር በተለይ ደግሞ ለመተፈሻ ካላት ችግር ቅድም እንደጠቀስነው እብጠት ወይም ደግሞ ብግነት ሲኖር ነው ይሄ ነገር ሊከሰት የሚችለው እና ይህም በመቀነስ ትልቅ ሚና አላቸው ማለት ነው። አራተኛ ባቄላ እና ዞሮቹ አጠቃላይ፣ እንደ ባቄላ፣ አተር ቦሎቄ ለምንጠራቸው እነዚህም እጅግ በጣም አስፈላጊ ናቸው ማለት ነው። በተለይ ደግሞ እነዚህ ቅድም የጠቀስናቸው ከፍተኛ የሆነ የፋይበር ይዘት አላቸው ማለት ነው። እነዚህ የፋይቨር ይዘት ያላቸው ምግቦች መመገብ ደግሞ ብዙ ጊዜ የእንተስታይናችን ጤነት ለመጠበቅ ትልቅ ሚና አላቸው ማለት ነው። በዛ ሂደት እነዚህ ጉድ የሆኑ ማይክሮባዮሞች እንዲሰሩ በማድረግ አጠቃላይ የ ይህን የአንጀታችን ደግፍ ማለት በጊዜ ሂደት ሊመጣ የሚችል ነው የአስም ችግርን ማስተካከል እንችላለን ማለት ምክንያቱም ቅድም እንደጠቀስ ነው ብዙ ጊዜ አውቶሚን ኢንፌክሽን ሊሆን ስለሚችል ይህን በማስተካከል ዲስኦርደሩን መቀነስ እንችላለን ማለት ነው ብዙ ጊዜ ሪሰርቾች እንደሚያስረዱት ከሆነ ከፍተኛ የሆነ የፋይበር ይዘት ያላቸው ምግቦች መመገብ ፕሮሞት ያደርጋሉ በተለይ ደግሞ ሄልዝ የሆነ ገት እንዲኖረን ያደርጋል። በዛ ሂደት ደግሞ አሶሼት ያደርጋል ማለት ሪስክ ኦፍ ኢንፍላማቶሪ ዲስኦርደርን በተለይ ደግሞ እንደ አስም አይነቶችን በማስተካከል ትልቅ ሚና ስላላቸው እንደነዚህ አይነት ያሉ ምግቦችን ማዘውተር እጅግ በጣም አስፈላጊ ነው ማለት ነው። አምስተኛ ጅንገር ወይም ደግሞ ዝንጅብል ብሎ የምንጠራው ነው ማለት ነው። ይህ ደግሞ እንደምታውቀው በተለይ ደግሞ እንደዚህ ቅመም ያለባቸውን ሻዮች መጠቀም እንደ የብርቱካን ሻይ፣ የዝንጅብል ሻይ፣ የሎሚ ሻይ፣ የተለያዩ የቅመማ ቅመም ሻዎችን መጠቀም እንደሚታወቀው ኤርዋይን ሪላክስ ያደርጋል። በተለይ ደግሞ ሙከሳ ለአክቲቪቲዎችን ዘና ስለሚያደርግ ኢንፍላሜሽን እንዳይፈጠር እብጠት እንዳይኖርና ሙከስ ፕለግ እንዳያደርግ ወይም ደግሞ ንፍጥን በማቅጠን ደረጃ ትልቅ ሚና ያላቸው ንፍጥ በሚቀንጥበት ሰዓት የመተንፈሻ አካላት ቱቦ ላይ እንዳይጠራቀሙና በኢዝሊ ኤክስፖክትሬት እንዲሆኑ ወይም ደግሞ እንዲወገዱ ያደርጋል ማለት ነው። በዛ ሂደት እብጠት እንዳይኖር፣ አልሰር እንዳይኖር እንዲሁም ኢደማ ብለ ምንጠራው ቅድም እንደጠቀስ ነው በማስተካከል ትልቅ ሚና አላቸው እና እንደነዚህ አይነት ነገሮችን በመጠቀም ማስል አጠቃላይ የመተንፈሻ አካላት ማስል ሪላክስ ማድረግ እንችላለን ማለት ነው። ስድስተኛ እርድ ወይም ደግሞ ቱርመሪክ ለምንጠራው ይህም እጅግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ እንደሚታወቀው ወርድ ከፍተኛ የሆነ ኩርኩም የሚባል ንጥረ ነገር ይዟል። ማለት እንግዲህ ኩርኩም የሚባል ንጥረ ነገር እንደ አንቲኦክስዳንት ኢፌክት ያላቸው ንጥረ ነገሮችን አመቆ ስለያዘ ኢንፍላሜሽን እንዳይፈጠር ብግነት እንዳይኖር በማድረግ አጠቃላይ አስማቲክ ሪከረንት አስም እንዳይኖር በመከላከል በተለይ ደግሞ የመተንፈሻ አካላት ቱቦች እንዳይጠቡ በማድረግ እና ኢደማ እንዳይከሰር ስለሚያደርግ ትልቅ ሚና አለው ማለት ነው። በተለይ ደግሞ እንደሚታወቀው ሂስታሚን እነዚህ ሂስታሚን ነክ ነገሮችን በተለይ ደግሞ ሂስታሚን በጣም ፕሮዲስ ይደረግ እብጠት ስለሚኖር ይህን በማስተካከል ሙከስ በቀላሉ ኢዝ ሊን ኤክስፖክትሬት እንዲደረግ እንዲሆን ማስኖች ሪላክስ እንዲሆን በማድረግ ለመተንፈሻ ከላችን ግን እንዳንጠቀ ከሚያደረጉ የምግብ አይነቶች አንዱ ማለት ሰባተኛ ስፒናች ነው እና ሌሎችም የጎመን አይነቶች ስፒናች፣ ሌሎች የተለያዩ ራሻ ጎመን፣ የተለያዩ ጎመን አይነቶችም እጅግ በጣም አስፈላጊ ናቸው። በተለይ ሊፍ የሆኑ ግሪን ቬጅቴብሎች እንደሚታወቀው እንደ ስፒናች አይነት ብዙ በቫይታሚን እና በሚኒራል ፓክድ የሆኑ ናቸው። እንደሚታወቀው ማለት ይሄ ደግሞ በተለይ ከፍተኛ የሆነ ፎሌትን ይዟል። ፎሌት ያላቸው ምግቦች አዘውትሮ በመመገብ ደግሞ ለአስም ፔሸንት እጅግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ቅድም የጠቀስናቸውን ችግሮች በማስተካከል ትልቅ ሚና ስላለው በጣም አሪፍ ነው ማለት ነው። ፎሌት ያላቸው ምግቦች መጠቀም ደግሞ እንደሚታወቀው ብዙ ጊዜ ከዴን ሂደት ጋር ተይዞ ያለውን ችግር በማስተካከል ለአውቶ ሚኒፌክሽን እንዳይፈጠር ስለሚያደርግ እንዲሁም ሌሎች ችግሮች የመተፈሻ አካላት ችግሮች እንዳይፈጠሩ ስለሚያደርግ በጣም አስፈላጊ ነው ማለት። ይህ ደግሞ በጊዜ ሂደት የመጣን የሙከስ መጠራቀም ሪላክስ በማድረግ ማስሎችን ደማ እንዳይፈጠርና እንደ ብሮንኮ ዳይሌተር ፌክ ስላላቸው በደንብ የመተፈሻ አካላት ችግር እንዳይፈጠርና አየር በደንብ እንዲወጣና እንዲገባ ማድረግ እንችላለን ማለት ነው። ስምንተኛ ቶማቶ ወይም ደግሞ ቲማቲም ብለን የምንጠራው ነው። ቲማቲም እንግዲህ እንደምታውቀው በአንቲኦክሲዳንቶች በከፍተኛ ደረጃ የበለጸገ ነው። እንዲሁም ደግሞ ዝቅተኛ የሆነ ካሎሪ ያለው ብዙ ጊዜ እነዚህ አንቲኦክሲዳንቶች እንደሚታወቀው በተለይ መርዛማ ንጥረ ነገሮች ሳምባችን እንዳይጠራቀሙ በማድረግ እንዲሁም ፍሪራዲካሎች ከሚያደርሱት የሴሎች ውድመት በመከላከል ለአስም በሽታ እንዳንጋለጥ እንዳንጋልጥ ከሚያደረጉ ነገሮች ውስጥ አንዱ ነው። እንደሚታወቀው እንግዲህ ከፍተኛ የሆነ ላይኮፒን የሚባል ንጥረ ነገር ይዟል። ይሄ ላይኮፒን አንቲኢንፍላማቶሪ ኢፌክት አለው። በተለይ ደግሞ የመተንፈሻ አካላት የመተንፈሻ ቱቦ ዘና እንዲል ሪላክስ እንዲሆን በማድረግ እብጠት እንዳይኖር አልሰር እንዳይፈጠር እንዳይጠቡና በደንብ አየር ከአንድ ቦታ ወደ አንድ ቦታ እንዲዘዋወር በማድረግ ትልቅ ሚና ስላላቸው እንደ ቲማቲም አይነት ምግቦችን ነው አዘውትሮ መጠቀም በጣም አስፈላጊ ነው ማለት ነው። ዘጠነኛ፣ ካሮት ነው። ካሮት እንደሚታወቀው በቫይታሚንስ የበለጸገ ነው፣ በቤታ ካሮቲን የበለጸገ ነው። ቤታ ካሮት እንደሚታወቀው ሊቨር ላይ ወደ ቫይታሚን የተቀይሮ ትልቅ አገልግሎት ይሰጣል። እንደ አንቲኦክሲዳንት ኢፌክት አለው ማለት ነው። ስለዚህ ካሮት ያላቸው ምግቦች ብዙ የመመገብ ኢንፍላሜሽን ፋይት ስለሚያደርጉልን በጣም አሪፍ የሆነ የአየር ዝውውር እንዲኖር በማድረግ ትልቅ ሚና አላቸው ማለት ነው። በተለይ ደግሞ ብዙ ጊዜ ንፍጥን ያቀጥናሉ። እነዚህ እንደገና ደግሞ ፍሪ ራዲካሎችን በተለይ ደግሞ የመተንፈሻ አካላትን ቱቦ ሊያጠቡ የሚችሉ አውቶሚን ኢንፌክሽን እንዳይፈጠር በማድረግ ትልቅ ሚና አላቸው ማለት ነው። ስለዚህ ካሮትን ብንመገብ በጣም አስፈላጊ ነው ማለት ነው። አስረኛና የመጨረሻው አጃ ነው ወይ ደግሞ ኦት ስለምንጠራው ነው። አጃ እንግዲህ በከፍተኛ ደረጃ ሀፒ የሆነ ገት ወይም ደግሞ ጤነኛ የሆነ ገት እንዲኖረን ያደርጋል ማለት ነው። ይሄ ደግሞ ቅድም እንዳልነው ብዙ ጊዜ ኢንፌክሽኖች አሶሴት ያደርጋሉ ከአንድ ወደ አንዱ ማለት ነው። በተለይ ደግሞ ኢንተስታይን ወይም ገት ጤነኛ ሲሆን ለለንግ ፋንክሽን በጣም አስፈላጊ ነው ማለት ነው። በተለይ ደግሞ እንደሚታወቀው ከፍተኛ የሆነ ሶሊዩብል የሆነ ፋይበር ይዟል አጃ ይሄ ደግሞ በጊዜ ሂደት ሊመጣ የሚችለውን የመተፈሻ አካላት መጥበብ ችግር በመቀነስ አየር ሪላክስ እንዲሆን በማድረግ ትልቅ ሚና አለው ማለት ነው። እንዲሁም ደግሞ ፋይበር ኢንፍላሜሽን እንዳይኖር በተለይ ደግሞ ኢንፍላሜሽን ስር የሰደደ ሲሆን ለብዙ ሰዓት የቆየ ሲሆን የክሮኒክ ኢንፍላሜሽን ነው እንግዲህ አስማል ሊያመጣ የሚችለው እና ክሮኒክ ኢንፍላሜሽን እንዳይኖር ትልቅ ሚና አለው ማለት ነው። እንደሚታወቀው ይህ ማለት ነው። በተለይ ደግሞ አስም የመተንፈሻ አካላት ችግር እንዲፈጠር የሚያደርገው ትልቁ ነገር ኢንፍላሜሽን ነው ወይም ደግሞ መፍጠት ነው እና ይህን በማስተካከል ትልቅ ሚና አለው ማለት ነው። በተለይ ደግሞ አሁን እንዳልነው አየር በደንብ ሪላክስ እና ኮንትራክት እያደረጉ የአየር ቱቦዎች እብጠትን በመቀነስ ሪላክስ እንዲያደርጉ እየተንቀሳቀሱ አልሰር እንዳይፈጠር በማድረግ ንፍጥ እንዲቀጥን እና በቀላሉ እንዲወገድ በማድረግ ትልቅ ሚና ስላለው አጃን መጠቀም በጣም አስፈላጊ ነው ማለት ነው። እንግዲህ አሁን እንደጠቀስ ነው ከመድኃኒቶች በተጨማሪ ምግብን አስተካክሎ መመገብ አሁን እየጠቀስናቸው እና የተለያዩ የምግብ አይነቶችን መርጦ መመገብ ለሳንባ ጤና በጣም አስፈላጊ ስለሆነ ማዞተር አለብን ማለ። ከዚህ በተጨማሪ ደግሞ ቅድም ያልናቸውን ትሪገር የሆኑ ፋክተሮችን መቀነስ ነው። በተለይ አንድ ሰው ለምሳሌ ምክንያቱ በተለይ ኢንቫይሮመንታል ተጽዕኖ ባላቸው ለምሳሌ የሆነ ሽታ ሲሸተው የሚያስነሳበትን ነገር መቀነስ አለበት። ሌላው ደግሞ ኢንፌክሽኖችን ሪከረንት ሊከሰቱ የሚችሉ የኢንፌክሽን አይነቶችን ማስወገድ ቅድም እንዳልነው ለሳንባ ጤና በጣም አስፈላጊ ነው ማለት። በተለይ ደግሞ አስም እንግዲህ የሚከሰተው ክሮኒክ የሆነ ኢንፍላሜሽን ሲኖር፣ ክሮኒክ የሆነ አውቶኢሚን ኢንፌክሽን ሲኖር ሊከሰት የሚችል ነገር ነው ማለት። በተለይ ደግሞ ቅድም እንዳልነው በዘር ሊመጣ ይችላል። በኢንቫይሮመንታል ፋክተር አጠቃላይ ሊመጣ ይችላል። ኢንፌክሽኖች ሪከረንት ሲያጠቁ ሊመጣ ስለሚችል እነዚህን በተለይ ደግሞ ሪስኮችን በመቀነስ ነው ማስተካከል የምንችለው ማለት ከመድኃኒት በተጨማሪ። ስለዚህ ለዛሬው ያለኝ ትምህርት እዚህ ላይ ጨርሳለሁ። ቀጣይ ላይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ፣ ሸር እንዲሁም ሳብስክራይብ ያደርጋችሁ እንድታበረታችሁ ስል እጠይቃለሁ። ባይ